ለዝንቦች ምቹ አትሁኑ። ክፎች ይከፋሉ፣ አስመሳይ ሰዎች ይቀየማሉ ብላችሁ አትጨነቁ። ዝንቦች ከላያቸው ላይ ማረፍን የሚያዘወትሩት ያለባችሁ ቆሻሻና አድፍ ስለተመቻቸው መሆኑን ወቁ። ቆሻሻ ባህሪ ካለብህ ቆሻሻ ባህሪ ያላቸውን ሰዎች ወደ ሕይወትህ ትስባለህ። የቆሸሸ ማንነትን የተላበስህ ከሆንክ የዝንብ ባህሪ ያላቸው ሰዎች በአንተ መማረካቸው የማይቀር ነው። ዘወትር የብልግና ቃላትን ማውራት የሚያስደስትህ ከሆነ ዙሪያን የሚከቡ ሰዎች ሁሉ ባለጌ ይሆናሉ። ዝንብ ያለ ቦታዋ እንደማትገኝ ሁሉ ሰዎችም በባህሪ የሚመስላቸውን አጥብቀው ይሻሉ። አንድ ጥናት እጅጉን የሚያዘወትር ተማሪ ወደ እርሱ ሊመጡና ጓደኛ ሊያደርጉት የሚፈልጉት ጥናት የሚወዱና ማንበብ የሚሹ ብቻ ናቸው። የሰው ልጅ ፍላጎት ልክ እንደ ማግኔቲክ ፊልድ ነው የሚፈልገውና አጥብቆ የሚሻውን ወደ ህይወቱ ይስባል። መፈለግ ወይንም መሻትም ቀን በቀን በምንከውነው ተግባር ይገለጣል። በምናደርገው ጥረትና ሙከራ የምንፈልገውን እያሰብን ነው ማለት ነው። ሰው እንቅልፍ የሚያዘወትር ከሆነ እንቅልፍ መሰረታቸውና ምክንያታቸው የሆኑ ውጤቶችን ወደ ህይወቱ ይስባቸዋል። ጤና ማጣትን፣ ገንዘብ ማጣትን፣ ተስፋ መቁረጥን፣ ወኔቢስነትን፣ ጠቅላላ ድህነትን ወደ ህይወቱ ይስባል። በተመሳሳይ ወደ እርሱም የሚቀርቡት ሰዎች ይህ እርሱ ኤክስፕሪየንስ ያደረገውን ማንነት የተላበሱ ብቻ ናቸው። አንተ አብዝተህ እንቅልፋም ሆነ ሳለ ትጉና ታታሪ ሰው ወደ ሕይወትህ ሊመጣ አይችልም። በተቃራኒው ጠንካራና ታታሪ ስራ ወዳድ የሆንክ ሰው ሆነ ሳለ ሰነፍ ወይንም እንቅልፍ ወዳድ ሰው ወደ ሕይወትህ ልትስብ አትችልም። ምን ጊዜም ወደ ሕይወትህ የምትስበው ማንኛውም አካል የአንተን ማንነትና ባህሪ መሰረት አድርጎ መሆኑን ተረዳ። ብዙ ማውራት የምትወድ ከሆነ አንተን ጓደኛ ሊያደርጉህ የሚችሉት ልክ እንዳንተ ብዙ ማውራት የሚያስደስታቸው ናቸው። የስፖርት ውድድሮችን ማየት የሚያስደስትህ ከሆነ ወደ ሕይወትህ ሊመጣ የሚችለው የስፖርት ውድድሮችን ማየት የሚያስደስተው ብቻ ነው። የሚቀርብህ ሰው አንተን ይመስላል። የንግድ ፍላጎት ያለውን የምታገኘው ንግድ ከሚሳለጥበት ኢንቫይሮንመንት ጋር እንጂ የግብርና ቦታ አልያም የፖለቲካ መድረክ ላይ ሲሳተፍ አታየውም። ስለዚህ ልትረዳውና ልትገነዘበው የሚያስፈልገው ምቹ የሆንክለት ነገር ብቻ ወደ አንተ ይመጣል። ለዝንቦች ምቹ የሆንክ ሰው ከሆንክ እድፍና ቆሻሻ በሰውነት ላይ ካለ 100% ዝንቦች ካንተ አጠገብ አይጠፉም። አበባና ማር ከእጅህ የማይጠፋ ከሆነ ደግሞ ንቦችን ከአጠገብ አታጣቸውም። ስለዚህ ወደ አንተ ዝንብም ሆነች ንብ እንዲቀርቡህ ምክንያቱ አንተው ራስህ ነው ማለት ነው። በሕይወትህም ወደ አንተ የሚገቡ ጓደኞችህን ጠቅላላ ስነ ባሕሪ የሚስበው የራስህ ባሕሪ ነው። ጓደኛዬ ባለየ ነው አትበል። ይህ ጓደኛህ የቀረበህ የአንተ ብልግና ተመችቶት ነው። ቅዱስ መጽሐፉ ላይ አንድ ሐሳብ አለ። ጨለማና ብርሃን ህብረት የላቸው። አንተ ብርሃን የሆነ ማንነት ያለ ሰው ከሆንክ ጨለማ ማንነት ያለው ሰው ካንተ ጋር ህብረት አይኖረውም። ያንተ ባህሪ መስጠት የሆነ ከሆነ ለንፉክ ሰው በምንም መልኩ ልትስማማው ስለማትችል ለጓደኝነት አይፈልግህም። ስለዚህ ለክፉ ሰዎች የማይመች ማንነትን ገንባ። ለመጥፎና አስመሳይ ለሆኑ ሰዎች የማይመች አቋም ይኑርህ። ለሰነፎችና ለወሬኞች የማይመች ስነ ባህሪን በራስህ ላይ ገንባ። ዝንቦች አንተ ላይ የሚያርፉብህ በሰውነትህ ላይ ያለውን እድፍ ማስወገድ ሳትችል ለእነሱ ምቹ ስላደረክላቸው ነው። ይልቁንስ መልካም ሰዎችን ወደ ህይወትህ የሚስብ ለመልካም ሰዎች የሚመች መልካም ማንነትን በራ ራስ ላይ ገንባ። ለጠንካራ ሰራተኞች የሚመች የሰራተኝነት ወኔንና ፍላጎትን በራስ ላይ ገንባ። ለእውነተኛ ሰዎች የሚመች ማንነትን በማሳደግ እውነተኛ የሆኑ ሰዎችን ወደ ህይወት እንዲመጡ አድርግ። ለአስፈላጊ ሰዎች ራስህን የሚመች አድርግ። መልካም ሰዎችን ለማቅረብ ልብህን መልካም አድርግ። በጎ ሰዎችን ለማቅረብ ልብህን በጎ አድርግ። አክባሪ ሰዎችን ለማቅረብ ራስህን የሚከበር ሰው አድርግ። መሬት በለምነቱ ልክ አዝዕርቶችን ይሰጣል። ራስህን ልክ እንደ ለም መሬት አድርገህ መልካም ሰዎች ለሚዘሩብህ መልካም ዘሮች ተመችተህ መልካም ፍሬን አፍራ። የዛሬው መልእክት የነበረ ሐሳቡን ከወደዳችሁት ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። እንዲሁም ለቻናሉ አዲስ የሆናችሁ ዘወትር የምለቃቸው አዳዲስ ቪዲዮዎች በቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቸር እንገናኝ።